የህወሓት አንጃ ቡድን ጥቅምት 26 2018 ዓ.ም የሻዕቢያን ተልእኮ በመቀበል ራሱን የትግራይ ሰላም ኃይል ብሎ በሚጠራው ቡድን እና በአፋር ክልል በሚገኘው ኃይል ላይ ጦርነት መክፈቱ ስምረት ፓርቲ ገለጸ። በአቶ ጌታቸው ረዳ ፕሬዝዳንትነት የሚመራው ስምረት ፓርቲ የጥፋት ቡድኖች ብሎ የጠራቸው የህወሓት አንጃ ቡድኖች ካለፈው የስልጣን ዘመናቸው ያልተማሩና አሁን ላይ መውጫ መንገድ አድርገው የያዙት በሺዎች በሚቆጠሩ ህጻናት፣ ሴት ልጆችና እናቶች በአጠቃላይ በትግራይ ሴቶች ላይ እጅግ ዘግናኝና አሰቃቂ ግፍ የፈጸመውና በአጭሩ ይቅር የማይባል ግፍና በደል የፈጸመው ሻዕቢያ በጥምረት ስም የተቀበለው አሽከርነት ተማምኖ በይፋ ጦርነት ማወጁን

ጥቅምት 23 2018 ዓ.ም የፖለቲካ ድርጅቶችን፣ የሃይማኖት አባቶችን፣ የሀገር ሽማግሌዎችን እና የዓለም አቀፉን ማህበረሰብ ጥሪ ወደ ጎን በመተው በወጀራትና ራያ አዘቦ በሚገኘው ራሱን የትግራይ የሰላም ኃይል ብሎ በሚጠራው ቡድን ላይ ጥቃት በመፈጸሙ የትግራይ ወጣቶች በደረሰባቸው ጉዳት ሳይጸጸት ጥቅምት 26 2018 ዓ.ም የፕሪቶሪያን ስምምነት በመጣስ በኃይል ወደ አፋር ክልል በመግባት ስድስት መንደሮችን ተቆጣጥሮ ይገኛል ብሏል። ስምረት ፓርቲ በመግለጫው ይህ የፕሪቶሪያ ስምምነትን መጣስ ብቻ ሳይሆን ህገ መንግስቱንና የክልል መስመሮችንና ሴቶችን መጣስና ከአፋር ክልል ህዝብ ጋር ያለው መልካም ጉርብትና የሚያበላሽ ጭምር መሆኑን ስምረት ፓርቲ ገልጿል። አሁን ይህን ጦርነት የጀመሩበት ዋናው ምክንያት ይህ ኋላቀር ቡድን በትግራይ ህዝብ ዘንድ የነበረው ተቀባይነት በማጣቱና ተፈናቃዮችን እንዲሁም ስደተኞች የትግራይን ህገ መንግስታዊ ወሰን በማስከበር እንደ አጀንዳ አድርጎ የሚቀጥልበት እድል እየጠበበ በመሆኑ፣ በሌላ በኩል በኢትዮጵያ ፌዴራላዊ መንግስት እና በሻብያ አገዛዝ መካከል ያለው ውጥረት ሻብያ አይቀርልኝም ብሎ በማሰቡ ጦርነት ከሩቅ ለማስቀረት በደቡብ ትግራይና በአፋር ክልል እንዲዋጉ ለአሽከሮቹ የህወሓት ቡድኖች የሰጠው መምሪያ ነው ስልም ስምረት ፓርቲ በመግለጫው አመላክቷል። ይህ ጦርነት በፕሪቶሪያ ስምምነት ትግራይን የማፍረስ ህልሙ ተከሸፈበት ከሻዕቢያ በስተቀር እና ኤርትራ የማምለጫ በር ትሆነናለች ብሎ ከሚያስበው አንጃው ህወሓት ውጪ ለሌላው የትግራይ ተወላጅ የጥፋት መንገድ ነው ብሏል ስምረት ፓርቲ። ኋላቀሩና የጦርነት ቡድን ህወሃት በውጭ ላሉት ኋላቀር ኃይሎች መሳሪያ ሆኖ እየሰራ ያለ ወራዳና ከዳተኛ ቡድን መሆኑ እና የትግራይ ህዝብ በዚያ አሳፋሪ ቡድን እየተመራ ስኬትና እድገት እንደማይኖረው ደጋግሞ የተመሰከረለት ሀቅ ስለሆነ፣ መላው የትግራይ ህዝብ የሻብያን ተልዕኮ ለመፈጸም ለሚንቀሳቀሰው ዋንጫ ቡድን አጥብቆ በመቃወም ልጆቹን ከከፋ አደጋ እንዲታደግ ስምረት ፓርቲ ጥሩን ያስተላልፋል ብለዋል። በትግራይ በኩል ያሉት የህወሀት ታጣቂዎችም የማይመለከታቸው አጀንዳ የሻቢያን ጥበቃ ሊያደርጋችሁ እየተዘጋጁ ስለሆነ ከሀራ መሬት ኃይሎች ጋር ሆነ ከሌላ ክልል ጋር መታገል ተገቢ አይደለም ብላችሁ ድምፃችሁን አሰሙ ብሏል ስምረት ፓርቲ። የትግራይ ዲያስፖራና የትግራይ ወዳጆችም የትግራይን ህዝብ ከነዚህ ደመጣ ጫንጃዎች ለመታደግ ትግላችን እንድንቀጥል ስምረት ፓርቲ ጥሬ አስተላልፋለሁ ብሏል። ለትግራይ ፓርቲዎች እና የለውጥ ፈላጊዎች ልዩነቶችን ሁሉ ለጊዜው በማቆም በጋራ ቆመው ከፊት ለፊት ያለው አደጋ በጋራ ነቅለን መጣን አለብን ሲልም ጥሪውን አስተላልፈዋል። በመጨረሻም ሁሉም የትግራይ ተወላጆች ልዩነቶችን በሰላማዊና ህጋዊ መንገድ ለመፍታትና ትግራይ ውስጥ እያንዣበበ ያለውና ቀስ በቀስ እየጀመረ ያለውን የውጭ ተልእኮ ጦርነት ለማስቆም የተደራጀ ትግላችን እናጠናክር ብሏል። ስምረት ፓርቲ ዛሬ ጥቅምት 28 2018 ዓ.ም ባወጣው መግለጫው። ኢትዮጵያና ጅቡቲ ሁለተኛውን የኃይል መስመር ዝርጋታ ስምምነት ተፈራረሙ። ዓለም ባንክ ፕሮጀክቱን በ55 ሚሊዮን ዶላር ብድር ይደግፈዋል ተብሏል። የኢትዮጵያን ጋላፊ ማከፋፈያ ጣቢያ ከጅቡቲው ና ጋድ ማከፋፈያ ጣቢያ ጋር በሚያገናኘው በዚህ ፕሮጀክት የ230 ኪሎ ቮልት የኃይል ማስተላለፊያ መስመር ግንባታ እንደሚከናወን በጅቡቲ በተካሄደው የፊርማ ስነስርዓት ላይ ተገልጿል። በጅቡቲ ግዛት የሚዘረጋውን 190 ኪሎ ሜትር ጨምሮ በአጠቃላይ 292 ኪሎ ሜትር የሚሸፍነው የኃይል መስመር ፕሮጀክት በ18 ወራት ለማጠናቀቅ እቅድ መያዙንም ተዘግቧል። ዓለም ባንክ ዝርጋታውን በ55 ሚሊዮን ዶላር ብድር የሚደግፈው ሲሆን የግንባታ ውሉ ትራንስ ሬል ሊሚትድ ለተሰኘ የህንድ ኢንጂነሪንግ ኩባንያ መሰጠቱን ስፑትኒክ ዘግቧል። የጅቡቲ የኤነርጂ እና የተፈጥሮ ሀብት ሚኒስተር የኑስ አሊ ጉዲ ፕሮጀክቱ ታዳሽ የኃይል ሀብቶችን በመጠቀም ላይ የተመሰረተ ብሔራዊ የኃይል ፖሊሲ እንድንተገብር ይረዳናል። ይህም አንድ መቶ ፐርሰንት የኑጹ ኃይል ገባችን እንድናሳካ ያስችለናል ሲሉ ተናግረዋል። የኃይል መስመር ዝርጋታው የጅቡቲና ኢትዮጵያ የረጅም ጊዜ የኃይል ትብብር አካል ሆኖ እንደ አውሮፓውያን አቆጣጠር በ2013 የተጠነሰሰ ፕሮጀክት መሆኑን ዘገባው አስታውሷል። ኢትዮጵያ የታሪፍ ቅነሳ የሚደረግላቸውን 24 የአፍሪካ ሀገራት ይፋ አደረገች። ኢትዮጵያ በአፍሪካ ነጻ የንግድ ቀጠና ስር የታሪፍ ቅነሳ የሚደረግላቸው ሀገራት ዝርዝር ይፋ አድርጋለች። የኢትዮጵያ ጉምሩክ ኮሚሽን ግብፅን ጨምሮ በቀጠናው የገበያ ትስስሩ ለታሪፍ ቅናሹ ብቁ የሆነ 24 የአፍሪካ ሀገራት ይፋዊ ዝርዝር ለሁሉም የጉምሩክ ቅርንጫፍ ጽፈት ቤቶችና ለጉምሩክ ኢንፎርሜሽን ቴክኖሎጂ ልማትና አስተዳደር ማዕከል አሳውቋል ተብሏል። ጸደቁት አባል ሀገራት በሚመጡ ዕቃዎች ላይ ውሳኔ የተደረሰበትን የታሪፍ ቅናሽ ተግባራዊ ማድረግ እንደሚጀምር መምሪያ ሰጥቷል። በዚህ መሰረት የታሪፍ ቅናሽ የሚደረግላቸው ከምስራቅ አፍሪካ ሰባት ሀገራት፣ ከደቡብ አፍሪካ ስምንት ሀገራት፣ ከሰሜን አፍሪካ አራት ሀገራት፣ ከምዕራብ አፍሪካ ሶስት ሀገራት እንዲሁም ከመካከለኛው አፍሪካ ካሜሩን ይገኙበታል ተብሏል። ኢትዮጵያ በአፍሪካ ህጉራዊ ነጻ የንግድ ቀጠና ስር መስከረም 29 ቀን 2018 ዓ.ም በይፋ ግብይት መጀመሯ የሚታወቅ ሲለዋወት ነው። ለሰብአዊነት ተኩስ እናቆማለን ሲሉ ዳጋሎ አስታወቁ። የሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ ለሰብአዊነት ሲባል ተኩስ አቁም ለማድረግ ተስማምቻለሁ ብለዋል። ፈጥኖ ደራሽ ኃይሉ አሜሪካ ያቀረበችለትን እቅድ ተቀብሎ ነው ለሰብአዊ ድጋፍና ለሌሎች ምክንያቶች ተኩስ አቁም ለማድረግ የወሰነው ነው። ጀነራል መሐመድ ሐምዳን ዳጋሎ ኤልፋሽርን በምዕራብ ዳርፉር ግዛት መቆጣጠራቸው ይታወሳል። በገብጽ አዮህ የሚባለው የአብዱል ፈታህ አልቡርሃን ጦር ደግሞ ከባድ ኪሳራ እየደረሰበት ነው ተብሏል። ዜናው እስከ ተጠናከረበት ሰዓት ከአልቡርሃን በኩል ተኩስ አቁሙን በተመለከተ የተባለ ነገር የለም። በሌላ በኩል ዳጋሎ የዋሽንግተንን ጥሪ ማክበራቸው ዲፕሎማሲያዊ ድል ጭምር ይሆንላቸዋል ተብሏል። ጦርነቱ በሚካሄድባቸው ስፍራዎች ሁሉ ከባድ ሰብአዊ ቀውስ እየተፈጠረ ነው በሚል ዓለም አቀፍ ግፊቶች በሱዳን ተፋላሚዎች ላይ በርትቷል። የቴስላ ኩባንያ አክሲዮን ቱጃሩ ኤለን መስክ አንድ ትሪሊየን ዶላር ካሳ ፔይ ፓኬጅ ይከፈለው ዘንድ አጸደቀ። የአክሲዮን ባለ ድርሻዎቹ ሐሙስ አመሻሹ ለዋና ስራ አስፈጻሚው መስክ ይህንን ያህል ገንዘብ የሚያስገኝ ድርሻ ለመስጠት መወሰናቸው መነጋገሪያ ጉዳይ ሆነዋል። የዓለማችን ቁጥር አንድ ቱጃር ኤለን መስክ አንድ ትሪሊዮን ዶላር ገንዘብ የሰበሰበ የመጀመሪያው ሰው ለመሆንም መንገዱ ይጠርግለታል። የቴስላ ኩባንያ የአክሲዮን ባለድርሻዎች እና ባለቤቶች አመታዊ ስብሰባቸውን ባደረጉበት ሰዓት ነው ለኤለን መስክ አስደሳች ዜና የተሰማው። 75 በመቶ የአክሲዮን ባለቤቶች ለመስክ ካሳው ይሰጠዋል በሚል የድጋፍ ድምፅ ሰጥተዋል። ኤለን መስክ የያዘው የኩባንያ 15 በመቶ ድርሻ ምርጫው ውስጥ አልተካተተም። ቱጃሩ በዚህ ልክ ድጋፍ ፍ ሲያገኝ ታዳሚውን በጭብጨባና በእንኳን ደሳለህ ጩኸት አዳራሹን ሞልቶት ነበር ሲል ሲኤንኤን ዘግቦታል። ኤለን መስ ከዚህ ቀደም ከኩባንያው ምንም አይነት ደሞዝ አግኝቶ እንደማያውቅም ተናግሯል። አሁንም ቢሆን የጸደቀው ካሳ በጥሬ ገንዘብ ሳይሆን በስቶክ መንገድ ነው። የቴስላን 423.7 ሚሊዮን ተጨማሪ ድርሻ ለሚቀጥሉት አስርት ዓመታት ለማግኘትም ያግዘዋል። ፑቲን አሜሪካ የኒውክሌር ሙከራዋን ከቀጠለች ሩሲያ የአጸፋ እርምጃ እንደምትወስድ ተናገሩ። ዩናይትድ ስቴትስ ከአስርት ዓመታት ቆይታ በኋላ የራሷን የኒውክሌር ሙከራ እንድትቀጥል ፕሬዚዳንት ዶናልድ ትራምፕ ትዕዛዝ መስጠታቸውን ተከትሎ የሩሲያ አቻቸው ቭላድሚር ፑቲን ለክሬምሊን ከፍተኛ ባለስልጣናት የኒውክሌር ጦር መሳሪያ ሙከራን እንደገና ለመጀመር ውሳኔ ሀሳቦችን እንዲያዘጋጁ ትዕዛዝ ሰጥተዋል። የሩሲያ መሪ ለጸጥታው ምክር ቤት እንደተናገሩት ዩናይትድ ስቴትስ ወይም ማንኛውም የኒኩለር ሙከራ ክልከላ ስምምነት ሲቲቢቲ ፈራሚ ሀገራት የኒኩለር ጦር መሳሪያ ሙከራዎችን ቢያካሂዱ ሩሲያ አጸፋዊ እርምጃዎችን ለመውሰድ ግዴታ አለባት ማለታቸው ክሬምሊን ገልጿል። በዚህ ረገድ የውጭ ጉዳይ ሚኒስቴርን፣ የመከላከያ ሚኒስቴርን፣ የልዩ አገልግሎትና ተዛማጅ የሲቪል ኤጀንሲዎች በዚህ ጉዳይ ላይ ተጨማሪ መረጃ ለመሰብሰብ በጸጥታው ምክር ቤት እንዲተነተንና ለኒኩለር ጦር መሳሪያ ሙከራዎች ዝግጅት ላይ ያተኩ ኮሪ የመጀመሪያ ደረጃዎች ላይ የተቀናጁ ሀሳቦችን እንዲያቀርቡ የተቻለውን ሁሉ እንዲያደርጉ አዝዣለሁ ሲሉ ፑቲን ተናግረዋል።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 አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ነው ስኬት፣ ድል እና ሰላም ለኢትዮጵያውያን ሶሎዳ ሚዲያ